ሃይሚን ስለም ስለምታናድ ነው እሷ እናቷ እናቷ እናቷ ናት እኮ እሷ ለሃይሚ እናቷ ናት ወዳታ አሮጊት ሜካፓን ለቀስቲ ሜካፓን ታውጣና ከእሷ ፊት ትቁም ደግሞ በባለፈው መች ነው የጠራች ሃይሚ የጠራቻት ጊዜ አልተቀየረችም ባችሁም ባለ ፊትዋ ይኸውልሽ እሱ ይኸውልሽ እሷ እሱ እሱ ፊት እሷን ከሚያከብር ሃይሚን ቢያከብር ነው የሚሻለው ሃይሚ ብዙ ነገር እባክሽ፣ እሱ እንደዛ እያደረገ አይደለም። ለሱ ጌጡ ናት። ለሱ ሃይሚ እዚ ብሎ ነበር። እባክሽ፣ ከዚህ በፊት የስኬቴ ቁልፍ ናት ብሎ፣ አሁን ቁልፉን ልጥለው ነው ችግር ምን ትሆናለች? እናንተ አሁን እኔ እኮ ደሱ እኮ አስቤያለሁ፣ ለመናጎዳ ልቧ እንዳይሰበር ሃይሚ ምንም አትሆንም። ት ከምር ሃይሚ ምንም አትሆንም። ስም አንድ ነገር ልንገራቸው። ሰርግጭ የተሻለ ደረጃ ትድረስ እንጂ መቼም ከዚህ እንደዚህ አይነት ሴት አይደለችም የምትወርቅበት ቦታ እና ማትወርቅበት ቦታ ለሷ የሚያስፈልጋት እና ማያስፈልጋት ቦታ ማርጣ የምታውቅ ሴት ናት ሃይሚ ማለት እሱ እኮ ደ የሚል እንዲያደረግ አላለችም እሱ ኮ በራሷ አንደበት እኮ አሁን ገን እንዳለች እኮ ተናግሯል እሷ ማለት ለእኔ ሁሉ ነገሬ ናት አንደኛ በህይወቱ ሁሉ ነገሬ ናት ብሏል ያኔ በባለፈው ምን ያለ መኪና የገዛ ጊዜ የሴት የስኬቴ ቁልፍ ናት ብሏል። ይችን ቁልፍ ለማንም አልሰጠም ብሎ ነበር። ብቻ ወይኔ የሆነቸው ብቻ ገኒ ብላለች እኮ አብቻ ብቻ አፍ ብቻ። እንደ ጥሩ አደለም። እሱ ማንንም ሰው መሸወድ አይችልም። ራሱ ሚሚ ለዛ ላይ በዛው ሚዲያ ላይ ሚዲያ ላይ የምትናገሪውን ነገር ማወቅ ግድል ይሻል። ከምሬ ነው። ሚዲያ ሰው ከሆነ በካፊሽ የሚወጣውን ሚሰሪውን ነገር መጠንቀቅ አለብሽ። በቃ ሰው የያዘውን አይለቅም። እሱ አሁን ያንን ቪዲዮ ቢያጠፋው እንኳን ሰው ይዞታል። ከምሬ ነው ሰው የያዘውን አይለቅም። እሱ ግን በጣም የተስደሰ ያለኝ፣ ግን አሁን እኮ ይታረቃሉ። ግን ቢሆንም ትርፍ ቃላቶች ማናገር አደለም። ከዚህ በፊት ብዙ ነገር አሳልፈናል። አስባችኋል? በአንድ ዱባይ የመጣን ጊዜ ታያላችሁ፣ ታውቃላችሁ። ያን ያለቅሳለች፣ ታምማለች፣ ታምማለች። ግን ደግሞ ያንም ራሱ እኮ ተለያይተናል። የአንቺና የእኔ ነገር እኮ ምንድን ያለ አብቅቷል። ከሶስት፣ አሁንም እኮ ሶስት ቪዲዮ እንደዛ ነው። አብቅቷል የአንቺ ቪዲዮ። ከዛ በኋላስ ይታረቃሉ ከዛ በኋላ ራስ ማም ቢቀርስ፣ ግን አሁን የኛ ሰው ደሞ ያይሽ እንደዚህ ለሱ ሆይ ሆይ፣ ነገ እኮ አሁን ሆይ ሆይ ያሉት ሁሉ ማለት ነው። በጣም በጣም ስነ ስርዓት ያላት፣ እውነት እኔ እንጃ፣ ከእድሜዋ በላይ የምታስብ እኔ እንዴት ሆና ያለ እድሜዋ እየለፋች እኮ ነው። ከምሬ ነው። ያለ እድሜዋ ስንት ላፍትና እንዳለባት ብታውቁ። ያለ እድሜዋ ስንት ላፍትና እንደተወጣች ወላሂ። እኔ በእሷ እድሜ አሁን ካላችሁ በአሁኑ ዘመን በአሁኑ ባለነበችን ዘመን በእሷ እድሜ ያሉትን ታውቃላችሁ፣ የት እንዳሉ፣ በምን ሁኔታ እንደሚኖሩ እናቃለን ሁላችንም። ከምሬ ነው። እና ብሶ ማውላ ማብላት ማለት ነው። እሷ ስንት ስራ ነው የምትሰራው? የኔና ጀግና። ኡፍ እኔ አሁን ማዝሎ ምንድነው መሰለኝ አሁን ካለ ዕድሜዋ ብዙ ነገር ኃላፊነት ተቀብላ እኔ ኮንፊውዝ ትሆናለች። ለምን ብትይ በቃ ህይወት ታስጠላታለች። ለምን መሰለሽ ካለ ዕድሜዋ ነዋ የተሸከመችው። እሷ ኮንፊውዝ ኮንፊውዝ ሀሳብ እየፈጠረች እንዴ፣ እዚህ ላይ መስራት እኮ ቀላል አይደለም እኮ ሐሳብ እኮ ፈጥራ እኮ ነው የምታመጣው። ካደለ ቢሰው ይቀበላል አላለት እዚህ ብላቹ አይ ማለት እዚህ ላይ በዚህ አይኗ ሁሉ እኮ ትንሽ ትሆን ነበረ። ይሄ ሁሉ ምንድነው? በዚህ ጋር ታጠናለች፣ በዚህ ጋር የዚህ ምን ፈጥሬ ቻናን ላይ እሷ እሱ አብራው ባትመጣ እሱ ሀሳብ ባታፈልቅ እሱ፣ ጭራሹም እኮ መናገር እኮ አሁን አሁን ነው እንጂ አይችልም ነበር እኮ። እውነት ለመናገር ልክ ነሽ የእኔ እናት፣ ለምን አንተ አሁን ለፍቶ እንትን ማለት እንጂ ምንም አያውቅም። አሁን ደግሞ ፊል፣ አሁን እኮ ነው አሁን በደንብ መናገር የጀመረው እኮ እንጂ፣ እኮ ያፍር ነበረ ለመናገር ራሱ። የሳቀው ማለት ነው። እኔም እንደ አንቺ ነሽ። በጣም ይከታተላለሁ። ስለዚህ እንደሱ ጥሩ አይደለም፣ ደሱም ጥሩ አይደለም። አሁን የኛ ሰዎች እነዚህ ታዳጊ ናቸው። በልበል በል ገደል ሊከትክት ነው እንዴ? በልበል ኖ አላውቅም። ትክክል አይደለም። እንደውም እነሱ ጎበዝ ቢሆኑ ተመልካቾቹ። እውነቴን ነው። ተው ብሩ፣ የምትናገረውን ቃላት ቆጥበው በስነስርዓት ተናገር፣ ያስተምረው እኔ እኮ ልጆች ያዩታሉ እኮ አማርኛ እኮ ባይናገሩም እኮ ይሰማሉ እንደሚያስተምራቸው ምንድነው ለእኛ የሚያስተምረን እስኪ በቃ በቃ መለያየት በቃ ይሄ ነው ትምህርቱ ይሄን እኔ እናት አናቅም ብቻ ፈጣሪ ያለ ይሆናል እስቲ ነገ እንጠብቅ ነገ ምን አይነት ምን አይነት ቪዲዮ እንደምንለጠቅ ፍቅር ነው የሚያስተምሩት አይደለ እንዴ እናንተ ራሳችሁ ዛረብ ሀገር ሆናችሁ ፍቅር ስለሚያስተምሯችሁ ነው አደረግኩት ብላችሁ ምናችሁ ስለምስቆይ ከምታወራ ነገር ብዙ ነገር ከሰው እንኳን ተምረናል። አሁን አሁን እውነት ይህን ነው የምነግርሽ የሚናገረው ቋንቋ እኔ በጣም ምን ሆኖ ነው ይሄ ልጅ ምን ሆኖ ነው እያልኩ ቀራሴ ጋር ነው የምነጋገረው። እግዚአብሔር ልክ ነሽ ልክ ነሽ፣ ምክንያቱም እንዴ ላይ ነው ያለው የኔ እናት አላወቅሽም ይችላል የዛን ቀር መጀመሪያ ጊዜ እሷ ቴክስት ከዳኒ ጋ አይቻለው ምናምን ያሳየ እንዲክን አንተነዎ እሷ ትፈልጋለች ምናምን ብላ የዛኔ እኮ በሰላም ሊያወሩ ሲመጡ መሀል ላይ ሰማ ጊዜ የለኝም ማለት፣ ወይኔ በጣም ከባድ ነው። ግን አንተ እንድሰማ ጊዜ የለኝ ምታያለች እኮ እንደዚህ በጥፉ እንደዚህ ያረጋት እኮ ነው። አንዳንድ ጊዜ ስሜታዊ የሆነው የሚያደረግ ምን ማቅም እኮ እሱ ኮ ሲሜታ የዛን ቀን ኮ ነው ያነቀ። ምክንያቱም ከዚ በኋላ ለምነኝም አታገኝም እ እንደዛን ስትል ደሞ አገባክም ስትል ነው አያገባኝም ያለችው እኮ ምን እንዳለ ታውቃላችሁ? ቀለበት አስረሻል ሲላት ነው አያገባህም። የሚያዘንን ነው በጣም ልቡ አይተሰበረው ከመሬ ነው በጣም አንቺ ቀለበት አድርገሽ ላይፍ ላይ ተናግሯል፣ እንኳን እሱን ላይቭ ላይ ከተናገረ በኋላ ራሱ ብሩኬ ቀለበታስ ደውሎላት ልጆች፣ ብዙ ልጆች ይደውሎላታለ እሱ ለልጁ ለልጁ ሲደውልለት አለ። እንደዛ ይባልም እኮ እሱ እኮ የሚያደርገው ስራ እኮ እሷን እያስጠቆራት እኮ ነው። አሁን እኮ የሚሰራው ስራ ላይቭ ላይ ላይቭ ላይ ካወራ በኋላ ላይቭ ላይ ካወራ በኋላ ደግሞ ብሩኬ ደግሞ እንደዚህ ሲል ደወሉለት፣ ልጆቹ ብዙ ልጆች ተደወለለት። ከዛ እውነቱን ተናገረ። ላይቭ ላይ ያወራው እናስተካክላለን ለን ከዚህ በኋላ በምንሰራው ስሟ እናጠራለን ምናምን ነበር ያለው። እዚህ ላይ ደግሞ ከተደወለለት ምንድን ነው ያለው በቃ ፕራንክ ነበረ የጀመርነው ግን ሳንጨርሰው አመት ባልገባብን በዛው ቀረ እንጂ ስራ ነው የጀመርነው። ለትምህርት ነበር የጀመርነው ከምር ስለተ ከመጀመሪያ ይማሩና ይምጡ። ኦዲንስን እዚህ ትምህርት፣ ምን አይነት ትምህርት ነው የሚያስተምሩት?